ይህ የማርኬ እናት እንዴት ደስ እንደሚሉ እንዴት እንደሚያምሩ። ሰላም፣ እንዴት ናችሁልኝ? ውድና የተከበሯችሁ የኔ ቤተሰቦች በያላችሁበት ዓለም ዳርቻ ሰላማችሁ በዘዘ ተረፍረፍፍ በለ እያልኩኝ እንግዲህ ዛሬ ደግሞ ማርኬን እና የማርኬን እናት ይዤላችሁ መጥቻለሁ። እንደምታያቸው በጣም ምርጥዬ እናትና ልጅ አያምሩ! ደስ ሲሉ የእውነት። አንዳንድ ጊዜ ብስማም ደግሞ ገና ወጣት እኮ ናቸው፣ ልጅ ናቸው፣ የማርኬ እናት ማለት ነውና መብርሃንዬ ከክፉ ነገር ሁሉ ትጠብቅልህ። እንግዲህ እናቴ የተሳካ ብሎ ፖስት አድርጓል። ምን ይመስላችኋል? ምን እኔ ግን ምን አልነግራችሁም፣ ግን የሆነ የገመትኩት ነገር አለ። ምናልባት ሰፕራይዝ ሊሆን ስለሚችል አልናገርም። ብቻ ግን ደስ የሚል ሰርፕራይዝ ሰርፕራይዝ ይሆናል ብዬ አስባለሁ። እንግዲህ ብዙዎቻችሁ ብዙ ነገር ገምታችኋል እርግጠኛ ነኝ። እኔ ግን ግምቴን አልነግራችሁም ምክንያቱም እሱም እዚህ ጋር አልፖሰተም። ሰርፕራይዝ ነው ማለት ነው። እንደምታዩት ፎቶ አይናቸውን ይዟቸዋል። ስለዚህ ሰርፕራይዝ ነው፣ አይነገርም፣ አልነግራችሁም። ቪዲዮውን በጉጉት ብንጠብቃ ይሻላል። ማታ ማርክዬ የኔ ምርጥ ወንድም ስወደው እኮ ስማው ደስ የሚል ልጅ ነው። በነገራችን እኔ ማርኬ ምንም የሚያርግም ብዙ ነገር ብላችሁኛል። ግን አንዳንድ ጊዜ ያው ከባድ ነው፣ እንዲህ ነው ተብሎ ለማውራት ብዙ ነገር ያስፈልጋል። ስላችሁ በቃ እንጃ ብቻ ግን እንዲህ ነው እንደው ማለት አልፈለግኩም ግን ይስሩ፣ ፈታ ይበሉ፣ ፏፈሽ ይበል እና ከዱባይ መልስ እንግዲህ ቡታጅራ ላይ ሁሉም ተሰባስበው ቡታጅራ ላይ ይገኛሉ። ሰው ባልን እያከበሩ ነው፣ ፏፈሽ እያሉ ቪዲዮን ደግሞ በጉጉት ማታ እናየዋለን ማለት ነው።